የዘንድሮን የዓለም ቱሪዝም ቀንን ምክንያት በማድረግ የተለያዩ መርሃ ግቦችን እያዘጋጀን እንገኛለን። እንደምታውቁት ከሰሞኑ በማዕከላዊ ኢትዮጵያ ጉብኝት አድርገን ነበረ ከቱሪዝም ቤተሰቦች ጋር በመሆን በዛ ጉብኝታችን በክልሉ ያሉትን የቱሪዝም ጸጋዎች ለመመልከት፣ እኛም ደግሞ የምንወስዳቸውን የቤት ስራዎች ለማየት ችለናል። ዛሬ ማለዳ ደግሞ እንደዚሁ የዚሁ አከባበር አካል የሆነው በተለይ በአዲስ አበባ የሚገኙ አራት ሀይ ስኩሎች ላይ ተንቀሳቃሽ ኤግዚቢሽኖችን በይፋ ዛሬ አስጀምረናል። እነዚያ ኤግዚቢሽኖች የኢትዮጵያን ታሪክ፣ ባህል እንደዚሁም ትውፊቶች ለቀጣዩ ትውልድ ለማሳየት ለማስተዋወቅ በተለይ ደግሞ የጉብኝት ባህል በደንብ በሁላችንም ቤት መግባት እንዲችልና ያንንም ፕሮሞት ለማድረግ በሚያስችል መልኩ በእነዚህ አራት ሀይ ስኩሎች ላይ የቱሪዝም ሀብቶቻችንን ፕሮሞት የሚያደርጉ ተንቀሳቃሽ ኤግዚቢሽኖችን ዛሬ ያስጀምረናል። ለዛ ነው ጠዋት ይቆይ ነው ለማለት ነው። ይቅርታን እንጠይቃለን። የተከበራችሁ የህዝብ ተወካዮች ምክር ቤት የንግድና የቱሪዝም ጉዳዮች ቋሚ ኮሚቴ አባላት፣ የቱሪዝም ሚኒስቴር ሚኒስትር ዴታ፣ የተከበራችሁ የክልል ባህልና ቱሪዝም ቢሮ ኃላፊዎች ክቡራን የከፍተኛ ትምህርት ተቋማትና ኃላፊዎች እንደዚሁም ተወካዮች፣ የተከበራችሁ የቱሪዝም ዘርፍ ማህበራት ፕሬዚዳንቶች፣ ተወካዮች፣ አባላት፣ ክቡራን የዓለም አቀፍ ተወካዮች፣ የዓለም አቀፍ ተቋማት ተወካዮች፣ እንዲሁም የልማት አጋሮቻችን፣ ጥሪ የተደረገላችሁ ክቡራን እንግዶች ከሁሉ አስቀድሜ የቱሪዝም ሚኒስቴር ባዘጋጀው በዚህ በአምስተኛው የሀገር አቀፍ የቱሪዝም ጥናትና ምርምር ኮንፈረንስ ላይ መልዕክት ለማስተላለፍ በምቻሌ ከዛ ባሻገር ደግሞ ይህንን የጥናትና ምርምር ኮንፈረንስ እንዲዘጋጅ ድጋፍ ያደረጉልን አካላት ለማመስገን በመቻሌ በእጅጉ ደስ ብሎኛል። ሁላችሁም እንኳን ደህና መጣችሁ ብላለሁ። ኢትዮጵያችን እንደሚታወቀው እምቅ ታሪካዊ፣ ባህላዊ እንዲሁም ተፈጥሯዊ የቱሪዝም ጸጋዎች ባለቤት ናት። እነዚህን ደግሞ ፈርጀ ብዙ የቱሪዝም ሀብቶቻችንን በሚገባ በማጥናት በማልማት በውጭና በሀገር ውስጥም እንደዚሁ በማስተዋወቅ ከዘርፉ የምናገኛቸውን ማህበራዊና ኢኮኖሚያዊ ጥቅሞችን ማረጋገጥ ይገባናል። ለሀገራዊ አንድነት ለሀገራዊ መግባባትም ልንጠቀምባቸው ይገባል። እንግዲህ የቱሪስት መሰረተ ልማቶችን በተመለከተ እነዚህኑ የት ምን አለ እና እንዴት እንጠቀምበት የሚለውን በማየት በማጥናት እንዲሁም በማስተሳሰር የቱሪስት ፋሲሊቲዎችን አገልግሎቶችንን በማስፋፋት ለጎብኚዎች ምቹ ማድረግ ያስፈልገናል። እንደዚሁም ተወዳዳሪ የሆነ ኢትዮጵያንም ተመራጭ የሚያደርግ የቱሪዝም ኢንዱስትሪንም ልንፈጥር ይጠበቅብናል። በሌላ በኩል ደግሞ ያሉን የቱሪዝም ሀብቶቻችን እንዲሁም መዳረሻዎቻችን ምርቶችን ጨምሮ ማስተዋወቅ፣ የኢትዮጵያን ከፍታ ለዓለም ማሳየት፣ እንደዚሁም የቱሪስት ፍሰትንም ማሳደግ የገበያ ድርሻችንን ለማጠናከር ያግዘናል። በተለይ ደግሞ አሁን እንደምታውቁት የቱሪዝም ዘርፍ ከዋና ዋና የኢኮኖሚ ምሰሶች አንዱ ሆኗልና ይሄ በማክሮ ኢኮኖሚ ላይ ያለው ሚና ቀላል የሚባል አይደለም። የቱሪዝም ዘርፍ በተለይ ደግሞ በዘላቂ በሆነ ምርምርና ጥናት ሲታገዝ፣ በሳይንሳዊ አስተሳሰብም ሲደገፍ፣ ዘላቂነቱ ላይ ትልቅ ሚና እንደሚኖረው ይታወቃል። በተለይ ደግሞ ኢትዮጵያ ያላትን መጠነ ሰፊ የቱሪዝም ሀብቶቻችንን ለመጠቀም እንድንችል እንዲሁም ደግሞ የምንሰራቸው ስራዎች ዛሬን ብቻ ሳይሆን ነገንም ያማከሉ እንዲሆኑ ትውልድ ተሻጋሪ መሆን እንዲችሉ በጥናትና ምርምር ላይ የተመሰረቱ መሆናቸው አስፈላጊ ነው። ከዚህ ጋር በተገናኘ የቱሪዝም ሀብቶቻችንን በጥናት እየለዩ ጥቅም ላይ ማዋል፣ የዘርፉን እድገት ማነቆዎችን እንደዚሁ መለየት የሚለዩበት መንገድ ደግሞ ጥናታዊ በሆነ መልኩ እንዲሆን ይጠበቃል። ከዛ የሚመነጩ የመፍትሄ ሀሳቦች ደግሞ ከሚመለከታቸው አካላት ጋር ምክንያቱም ቱሪዝም የአንድ ተቋም ስራ ብቻ ሊሆን አይችልም። ቱሪዝም የመላ ሀገሪቱ ስራ ነው። በዘርፉ ውስጥ ያሉ በርካታ አንቀሳቃሾች አሉ፣ ባለድርሻዎች አሉ። ከእነሱ ጋር የምናደርገው ትብብር በተጨባጭ ጥናትና ምርምር ላይ የተመሰረተ መሆኑ ለምንወስዳቸው የመፍትሄ እርምጃዎች ትልቅ መሰረት ነው። በቱሪዝም መዳረሻ ልማትና አስተዳደር፣ በቱሪዝም ግብይትና ፕሮሞሽን፣ በአገልግሎት ጥራት፣ በቱሪዝም ሀብቶች ጥበቃና አጠቃቀም እዛ ላይ የሚስተዋሉ ችግሮችን እንደዚሁም ደግሞ የአቅም ግንባታ ክፍተቶችን በውል መለየት እንድንችል፣ ከዛም ባሻገር ለእነዚህ ችግሮች ፍቱን መፍትሄ መስጠት የምንችለው ጠንካራ የጥናትና ምርምር ስራዎችን ማከናወን ስንችል ነው። ለዚህም ነው ከዩኒቨርሲቲዎች ጋር በጋራ በመሆን አምስተኛውን ይህንን ሀገር አቀፍ የዓመታዊ የጥናትና ምርምር ጉባኤ ቱሪዝም ለዘላቂ ለውጥ በሚል መሪ ሀሳብ እንዲዘጋጅ የተደረገው መሪ ሀሳቡ ከዓለም የቱሪዝም ቀን ጭብጥ ጋርም በቀጥታ የሚተሳሰር ነው። ክቡራትና ክቡራን፣ እንግዲህ በዚህ ጉባኤ ላይ በምሁራን እና በዘርፉ ባለሙያዎች በርካታ ጥናቶች ተከናውነዋል። እነዚህ ጥናቶች የሚቀርቡ ይሆናሉ። እነዚህ ጥናቶች ደግሞ ለሀገራችን ሁለንተናዊ ልማትን ግብዓት እንዲሆኑ ለማስቻል እንደምታውቁት በቅርቡ በርካታ የቫሊዴሽን መድረኮችን አዘጋጅተን የ16 ዓመት ቆይታ የነበረውን የቱሪዝም ፖሊሲያችንን ለማሻሻል ብዙ ጥረቶች ስናደርግ ቆይተናል። ወደ መጨረሻው ምዕራፍ ላይ ደርሰናል። ለዚህ ግብዓት ሊሆኑ የሚችሉ የጥናትና ምርምር ውጤቶችም በዚህ መድረክ ላይ እንደሚቀርቡ ይጠበቃል። በጉባኤው የተለያዩ ርዕሰ ጉዳዮችን የያዙና ሀገራዊ ፋይዳ ያላቸው የጥናትና ምርምር ውጤቶች ቀርበው በተጠሪ ተቋማት፣ በዩኒቨርሲቲዎች፣ በክልሎች፣ በቱሪዝም ባለሙያዎችና በባለድርሻ አካላትም ጭምር ጥልቅ ውይይት ይደረግባቸዋል፣ ግብዓት ይሰበሰብባቸዋል ብለንም እንጠብቃለን። ይሄ ደግሞ ለቀጣይ ስራችን ትልቅ ግብዓት ይሆናል። በተጨማሪም በዘርፉ የእውቀት ክምችት እንዲጠናከርና የጥናትና ምርምር ስራዎችን እንዲዳብሩ ምቹ ሁኔታንም ከመፍጠሩ በላይ በዘርፉ የሚካሄዱ የልማት ስራዎችን በመረጃ ላይ የተመሰረቱ እንዲሆኑ ለማድረግ የሚያግዛ። ይህ ብቻም አይደለም። በተለይ በዘርፉ ባለድርሻ አካላት መካከል በተለይ በከፍተኛ ትምህርት ተቋማትና በሴክተሩ አንቀሳቃሾች፣ ባለቤቶች መካከል ያለውን ግንኙነት ለማጠናከር የሚያስችል መድረክ እንደሚሆን እንጠብቃለን። በመሆኑም የሀገር አቀፍ ጉባኤ የጥናትና ምርምር ስራዎቻችንን ከማሳደግ በዘርፉ ላይ የሚካሄዱ ምርምሮች እንዲያድጉ እንዲልቁ ከማድረግም ባሻገር በቀጥታ ለሀገራዊ ኢኮኖሚ የሚኖረውም ፋይዳ ቀላል የሚባል አይደለም። በሚቀርቡት ጥናቶች ላይ ምሁራን፣ ባለድርሻ አካላት፣ ህግ አውጪዎች፣ ህግ አስፈጻሚዎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶችም በተለይ በዘርፉ የሚታዩ ተግዳሮቶችና የመፍትሄ ሀሳቦቻችን ላይ የጋራ ረዳድ እንዲኖረን እድል የሚፈጥርልን እንደሚሆንም እንጠብቃለን። የቱሪዝም ሚኒስቴር በዘርፉ የሚካሄዱ ጥናቶች አጠቃላይ የዘርፉን እድገት ማረጋገጥ እንዲችሉ ለማድረግ ቁርጠኛ ሆኖ ይሰራል። የሚያጋጥሙ ተግዳሮቶች በዘላቂነት እንዲፈቱ ለማድረግም ፈጣንና የቱሪዝም እድገትንም ለማረጋገጥ የሚያስችሉ አሰራሮችን ለመዘርጋት የጥናትና ምርምር ስርዓቶችም ስርዓታዊ በሆነ መንገድ እንዲተገበሩ ማድረግ ላይ ቁርጠኛ ሆኖ እንደሚሰራ በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። ዓመታዊ መድረኮቻችንን ማካሄድ እውቀት እንዲሸራሸር ማድረግ፣ ልምዶች፣ ግብአቶች አንዱ ከአንዱ እንዲማር ማድረግ ላይ የምናዘጋጃቸው መድረኮች እንዳሉ ሆነው የጥናትና ምርምር ስራዎች ደግሞ ጠንካራ ተቋማዊ አሰራር ኖሮላቸው በአሰራር የተደገፈ ተግባራዊነታቸውም ላይ ሚኒስቴር መስሪያ ቤታችን ሰፊ ትኩረት ሰጥቶ እንደሚሰራ በዚያው አጋጣሚ ማንሳት ፈልጋለሁ። በመጨረሻም በተለይ ይሄ ጉባኤ እንዲሳካ በርካታ ድጋፍ ያደረጉልን ተቋማት አሉ። በዚህ የጉባኤ ዝግጅት ውስጥ እንግዲህ ትልቁን ሚና የተጫወቱትን የተቋማችን ከፍተኛ የስራ ኃላፊዎች እና አጠቃላይ የቱሪዝም ሚኒስቴር ቲምን፣ ከፍተኛ የትምህርት ተቋማት ኃላፊዎችን እና ስታፉን በአጠቃላይ ምሁራንን፣ እንደዚሁም ደግሞ የግሉን ሴክተር በተለይ ከልብ ማመስገን እፈልጋለሁ። እንደምንመለከተው ከሆነ የተወሰኑ የውጪ ሀገር ዜጎችም አሉ። በተለይ ፓርትነሮችም አሉና እነሱንም ማመስገን ያስፈልገናል። ዲስቲንግዊሽድ ጌስትስ ኦል ፕሮቶኮልስ ኦብዘርቭድ ኢት ኢዝ አ ግሬት ፕሌዠር ቱ ዋርምሊ ዌልከም ዩ ቱ ዘ ፊፍዝ ናሽናል ኮንፈረንስ ኦን ቱሪዝም ሪሰርች ኤንድ ስተዲስ ኦርጋናይዝድ ባይ አወር ሚኒስትሪ ዘ ሚኒስትሪ ኦፍ ቱሪዝም።